ሜሬጅ ለበሽሽቅ በምንም ታምር ምን እጠቀምበታለሁ? አሁን ብዙ ሰው ሚስቴ ናት ብሎ ሮክስ ኦክስ ቢታ ግን የልጁን እናት እየመታ እንደሆነ ብቻ ቃል ኪዳን ትንሽ ችግር ኮሽ ሲመጣሽ አንጣ ይዞ እየጎተቱ ለመሮጥ አይደለም። አሁን በግድልሽነት ያንቦጫረቅሽው ቤት ነገ አሪፍ ቤት ይሆናል ብለሽ እንደጠ አንቺን ለመቀየር መታገል ማለት ጾታሽን ለመቀየር እንደመታገል፣ መልክሽን ለመቀየር እንደመታገል፣ ቁመትሽን ለማሳጠር እንደመታገል። ቤት በጥበብ ይሰራል፣ ከዛ በማስተዋል ይጸናል። ዛሬ የምታየው ነጸብራቁ የትናንት እና እድሜ ልክ ለመዋኘት የሶስት የሚውቀን ይሁን የሳምንት ዋና መማር አለበት። አሁን እኛ ቢፎር ሜሬጅ ላይ አንድ ሰው ለጋብቻ ደረሰ የምንለው ለመውለድ ሲደርስ አይደለም። አንደኛው የጋብቻ ሀ መተው ሲችል የራሱን ዓለም የራሱን ቤተሰብ የኖረበትን ምናም መተው ችሎ፣ አሁን ከሚቆራኘው ሰው ጋር አንድ ለመሆን ለመጣበቅ፣ እንደ አንድ ለማሰብ፣ አንድ አይነት ለመሆን አላልኩም። ትዳር የምትኖር ወደድሽም ጠላሽም ፋሚሊን እንዴት መያዝ እንዳለብሽ ሳትማሪ ከገባሽ ረብሻው ፈንጅ ላይ መቆምሽ አይቀር። አንዳንድ ሰው ልክ ሲያገባ ሰዎቹን እነዛን ሰዎች በዙሪያ ያሉትን ሰዎች ሁሉ ማጥፋት ያለበት ይመስለዋል። አይጠፉም ይኖራሉ። እንዴት ነው ከነሱ ጋር የምኖረው? ባውንደሪ እንዴት ነው የምጠብቀው? እንዴት ነው እያከበርኩ አንቺ የምታከብረው እንዴት ነው ማከብረው እኔ የማከብረውን አንቺ እንዴት ነው የምታከብረው የሚለው በጣም ጥንቃቄ የሚፈልግ ነገር አሁን በጣም ትንሽ ይመስላሉ ሁለቱ ብቻ ካፌ ምናምን ራት ላይ ሬስቶራንት ላይ ይሟሟቁና ላበላብ የሆኑና በጣም ኢሞሽናል አታች የሆኑና ያለ ቀልብ ገብተው ሲገቡበት በቃ አንቀልባ የሚፈልጉ ህጻናት ሆነ ቁጭ ይላሉ አዛ ይፈልጋሉ ዝግጅት በጣም ጥሩ ነው አሁን ከገቡ በኋላ ግን በቃ መግዘፍ ነው ዋና ውስጥ ዘለው ከገቡ በኋላ አሁን ትልቁ ችግር ሳይማሩ የሚገቡ ሰዎች ጉዳዩ ምንም ሳይረዱት ሰው ሲያረግ አይተው ሰው ሲዋኝ አይተው የዋና ልብስ ገዝተው የሚገቡ ሰዎች ምንድነው ጣፈንታቸው? ገባሽ አሁን ትልቁ ፈተና የሆነው ይሄ ነው። ውድድር ነው። ሚዜ ሰልችቶት ይገባል። እድሜ ሼደ ተብሎ ይገባል። ለአሳየ ያለው ነው ስባለው ምናምን ብሎ ሰው ይገባል። ገባሽ የብሽሽቅ አይደለም። ሜሬጅ ለብሽሽቅ በምንም ታምር ምን እጠቀምበት አይደለም። ዞሮ ዞሮ ከገባሽ በኋላ ፋይት መኖሩ ማይቀር ነው። ምንም ይሄ እኮ ኖርማል ነገር ነው። አሁን እንግዳ መሆን ነው የሌለበት ሰው ምንም ጥያቄ የለ። በህይወት ካለሽ ሰልፍ አለ። ስፕሪቹዋል ሞርፌር አለ። የሰዎችም ሰልፍ አለ። አሁን ምንድነው ከአንቺ ውጭ ያለውን ነገር መቆጣጠር አትች ሁን ለምን ተፈጠረ አትበይ። እንዴት አንድ እንደምታደረጊ ነው መማር ያለብሽ እንጂ በጥሩ አንዳንድ ሰው ስለማያቅ ጥፋት በዛ ሰው ላይ እንደሚያመጣ ሳያቅ ጥፋት ሰው ህይወት ላይ ያመጣ በቀናነት ነው። አይ ነው አሁን ኢትዮጵያዊ ወላጅ እኮ ሆን ብሎ አይደለም ለማጥፋት ብሎ አይደለም። ስለማያቅ ልጃቸው ነው ወይ ልጅ እናት ልጅ ምናምን ብለው ነው በቃ ያላቸው ፍቅር ነው እኮ እንደዛ የሚያደርጋቸው፣ ክፋት አይደለም። አዎ ለሰው ከማሰብ የተነሳ ሰው እድሜ ልኩል ለዛ ሰው መወሰን ማሰብ ይችል የሚመስለዋል። አሁን ልጅ አስተዳደግ ላይ ራሱ ብዙ ሰው የማያውቀው ነገር ይሄንን ልጅ ነው የምናሳድገው ኤክስፓየር ዴት አለው ታውቂያለሽ? የሆነ ቦታ ላይ የሚያልቅበት ቦታ አለ በሰው ህይወት ላይ መወሰን። እናም ልጅ አይደለ እንደምን ማለት መወሰን የሚችሉት መምረጥ የሚችሉበት እድሜ ታች ነው እስከ ሰባት ዓመት ድረስ ባለው እስከ ሰባትም አሁን መቆየት አቆመል አልፈልግም፣ ይህን አልለብስም ምናምን ልጅ የአንችን ምርጫ የማይፈልግ ልጅ ይፈጠራል። ፍቃድ አለው ማለት የራሱ ምርጫ ያለ ሰው ነው ማለት አሁን እድሜውን በሙሉ እስከ አርባ ዓመት ወላጅ መወሰን ያለበት ስለሚመስለው እዛ ህይወት ውስጥ እንገባለን ሲሉ አብረውት ያሉትን ሰዎች የመረበሽ እድላቸው ሰፊ የሆነ ስለማያውቁ አንዱ ይሄ ነው። አንዳንዱ ሆን ብሎ ሆን ብሎ ተዘጋጅቶ በታርቅ አንጀቷ በጥሳት አለ ቆይ በዚህ ብሎም ብሎ ተዘጋጅቶ እንደሚያበሽቅሽ አጥንቶ ያበሽቅሽ የሚነሳ ሰው አለ። ከእንደዚህ አይነት ሰዎች ጋር ትግል ውስጥ እንዳትገቢ። አው ለምን መሰለሽ? ዞሮ ዞሮ ብዙ ቤት እኮ ስለፈረሰ ነው። ብዙ ቤት በቴክስትና በስልኮች ምናምን በማአት ሲበዛበት ሰው የመነጨቀ ይወጣል። አሁን ከአንቺ ውጪ የሚመጡትን ነገሮች አንቺ አትቆጣጠሪ። አጂው ራስሽ እንግናትሽ ሶሊን ተቆጣጥረሽ ለባልሽ ሚስት ሆነሽ ለልጅሽ እናት ሆነሽ ትዳርሽ ተጠብቀሽ መኖር ነው። ሰው ገና ሪሞቱን ከሰጠሽው ግን ይጫውትብሻል ሪሞቱን ከሰጠሽው መዐት ነገር ይልሻል ሌላው ሰው ነው ማለት ነው የሚያንቀሳቀስሽ ሰው እንዲያናድድሽ እንዲያስደስትሽ መፍቀድ የለብሽ ራስሽ ጋር ነው መሆን ያለብሽ የሚመጡትን ነገሮች ሃንድል ምታረጊበትን መንፈስ ልብሽን መጠበቅ መጽሐፍ ቅዱስ ራሱን የሚገዛ ሰው ከተማ ከሚወስድ ይበልጣል ጦርነት አድርጎ ከተማ ከሚገዛ ሰው በላይ ነው ስለዚህ ሁልጊዜ እዚህች ልጅ ለምሳሌ ያለብሽ አንቺ ካንቺ ውጭ ያለውን አትሰሪው ሰው የየራሱ ማንነት አለው። እኛ የሰው እኔ የምለውን እንጂ መቆጣጠር የምችለው ሰው የሚሰማውና የሚናገረው መቆጣጠር አልችልም። ወላጅም እኮ ነው፣ አሁን ሌላው ሰው አይደለም። የእኛ ካልቸርም ራሱን የቻለ ተጽዕኖ አለው። ታውቂያለሽ አሁን ሰርጉ ስታዩ ከሰርጉ በፊት ያለው የሆነ ብቻ ፌሎ አለው። አንድ ላይ የሚሆንበት ነገር አለው። ከሰርግ በፊት ምናምን የሆነ ፒንክ ለብሳችሁ የምትሯሯጡት ነገር አለ። ከሰርግ በፊት የሆነ መናንሾች ላምናምን የሚጫወት በየባህሉ ከተጋባ በኋላ ደግሞ ወደ ቤት አርፎ አይተኛም። መልስ ይልና ደግሞ ይመላለሳል። ከዛ ደግሞ ቅልቅል ምናም ይል ድብልቅልቅ። አሁን እሱን ስትለቅሚ ነው ብትሎ ምናም ሲባል ተደበላልቃችሁ ኑሩ ማለት አይደለም። ቤት አለ። አሁን ይሄ ቤት ያንቺ ቤት፣ ያንቺና የባልሽ ፈጣሪ መሀል ፔሬድ፣ አዲስ ቤት። የእናንተም ቤት አይመስልም፣ የእነሱም ቤት አይመስልም። ሌላ አዲስ ቤት ነው የሚሰራው አሁን ብዙ ሰው አዲሱን ቤት ከራሳቸው ቤት ጋር ሲያመሳሰል ሲፈልግ ያንን ደግማለሁ ካለ አንቺም አሁን የልጅነት እናቴ ቤት የፈለግኩትን ነው ማድረገው ምናምን ካልሽ እሱ አደጋ። አሁን የሁለታችሁን ምን ይወዳል ምን ይጠላል እንዳት ደግሜ ረጅም ጊዜ ብዙ ሰው አቃጥሎ የተማረውን ነው የምነግርሽ። ምንም ወገብሽ እንዳት በጥሽ ይህን ሰው ለማስረዳት እንዳት ሞክሪ ተረጁ አት ሞክሪ በቃት ሞክሪ በጣም የሚጠቅምሽ አብሮሽ ያለውን ሰው መረዳት እንደሚደብረው ምን እንደሚያስከፋው ደስ እንደሚለው ምን አይነት ካራክተር እንዳለው ምን ምን ቫሊው የሚያደርጋቸው ነገሮች ከተረዳሸው ሲምፕል ለሚሆነ። እድሜሽን በሙሉ ተረዳኝ እኔ ሁላ አንደኛ ስድስተኛ ዓመት ከሆነ ኮሚቴ ትሆኝበታለች ብቻሽን ህዝብ ትሆኛለች። እዛ ስቃይ ነው የሚሆነው። እሱ አንቺን ለማስረዳት ሲመጣ እንጂ ህይወታችሁ ሁሉ ስብሰባ ይሆናል። አሁን አንዳንድ ሰው ቤት ስብሰባ ነው፣ ሁሌ ስብሰባ ነው ለምን ሲባል አንዱ አንዱ ለማስረዳ፣ ይሄን ማለት ፈልግሽ ሹል ሆይ ማለት ይሄን ማለት እንዲህ አይባልም ምናምን አይደለም። በቃ አሁን እቺ ልጅ እንዴት አድርገን ነው የምንቀይራት? ኦልሬዲ እኮ በቃ የደረቀ ሲሚንቶ። አሁን ይሄንን እንቀይራታለሁ ብሎም ይገባል። እቀይረዋለሁ ታያለሽ፣ አግብቼ ነው ቀይረዋለሁ። አትችይ። የምትችይው መቀበል ብቻ። አለቀ። እግዚአብሔር ይስጥልኝ ማለት አለብሽ። ይሄን ሰው ለሰሩት ሰዎች ቴንኪው ትያለሽ። አሁን እኔ እያልኩ ያለሁት ይሄ ብጃችን ላይ ያሉት ቤቶች በሙሉ የትናንትና ሰዎች ውጤት ነው። አሁን ከዚህ ሰው ጋር አንድ ላይ ሆነሻል። የሚወለዱ ልጆች አሪፍ እንዲሆኑ ስሩ። ይሄኛውን እንድትለውጡ ሳይሆን የሚመጣውን ጀነሬሽን ነው የምትለውጡ። አንቺ ማ አይሆን እኮ አለቀ፣ በቃ ምንሽ ነው? ወዴት ነው የምትቀየር? አንቺን ለመቀየር መታገል ማለት ጾታሽን ለመቀየር እንደመታገል፣ መልክሽን ለመቀየር እንደመታገል፣ ቁመትሽን ለማሳጠር እንደመታገል አይሆን። የሚያዋጣው ሶሊን መቀበል ብቻ፣ አንቺም ባለቤትሽን መቀበል ብቻ። ልክ እንደዚህ ነው ሰው አሁን በጣም እየተጎዳ ያለው ይቀይሩዋሉ አረ ቢያላል ቀይር ማለት ነው። ስራ ያረጉት እግዚአብሔር አይሰራም። ይሄ እግዚአብሔር እንኳን ፍቃድ አክብሮ ነው ምርጫሽን አክብሮ ውጤታት ምርጪ ነው የሚያኖርሽ አምላክ። ሰው ድፍረቱ ታለሽ፣ በ15 ቀን ልካገባው አለ እና ምንም ሰዎች አለ ሰው ማለት እግዚአብሔር ልጅ ነው በሙሉ ልካላገባው። የሰውየው ፈቃድና ምርጫ ስለሚፈልግ መልወጥ፣ የፍቃድ አምላክ የሚፈልግ ጉዳይ ስለሆነ ስለዚህ አንቺ ብልጥኝ፣ እንደኔ እንደ ልጄ መከረሽ ብልጥኝ። ብልጥ ማለት መረዳት ነው ማስረዳት አይደለም። አይገባሽ አይደል? ይሄንን አደረግሽ ማለት በቃ ገዛሽ ነው ብልጥነት። ይሄ ብልጥነት የራስን ነገር ማስቀደም ሳይሆን አጥገብሽ ያለው ሰው ተረድቶ ሲፈልግ ይፈልግ ዋሰተሽ ምንም በቃ ተረዳ አለቀ። ልክ ዝናብ ሲመጣ ጥላ፣ ብርድ ሲሆን ጃኬት፣ ሙቀት ሲሆን ቦዲ ለብሰሽ እንደምትወጪ ማለት። በቃ ጥበበኛ ማለት እኮ ይሄ። በፀሐይ ሰዓት ካፖርት ልብሶ ቢወጣ ማለት አይደለም። በዝናብ ራቁቷን ምትወጣ ማለት አይደለም። ጥበብ ማለት ይሄ። ቤት በጥበብ ይሰራል፣ ከዛ በማስተዋል ይጸናል። አሁን ቤትሽን ምሳሪው በብሎኬት አይደለም። ይሄ በብሎኬት የተሰራ ቤት ሀውስ ነው። እዚህ ሀውስ ውስጥ ነው ቤትሽ የሚኖረው፣ የደስታ ነው የሀዘን ነው የፍቅር ነው የለቅሶ ነው የድብርት ነው የጭቅጭቅ ነው ቤቱ። እዚህ ሲሚንቶ ውስጥ የሚኖረው ቤት የትኛው ቤት ነው? ነው፣ ስለዚህ እዚህ ቤት ስለሚኖረው ቤት ነው በጣም የሚጨንቅ ያለብሽ። እዚህ ቤት የሚኖረው ቤት የደስታ ቤት የመግባባት ቤት የመተው ቤት፣ ገብቶሻል። አንዱ አንዱን ያለፈው የሚኖርበት ቤት የሚታገስበት ፍቅርና ይቅርታ የሚሰጣጥ ቤት አንዱ ለአንዱ የሚራራ ቸርነት የሚያደርግበት ቤት ብልጣብልጥ የምንሆንበት ሳይሆን ደግ ምንሆንበት ነው ቤት። በቀናፍቆ እየሮጠ እንዲመጣ ነገርየው ትኩስ ነው የአንቺ ቤት። አሁን ይኸው ልምጣ እያለ እያስቸገረን መጋፈጥ ነው ያለብን ለማለት ነው። አዎ እኔ ባይዘው አንድ ሞዴል የሚባል ከሶስት ዓመት በፊት ሞዴል ስለሚባል ባል ቤት አውርቻለሁ። ሞዴሎች እያወጣን ከቤቶች አደጋቸው ጥሩ ነገራቸውን እያነሳን አውርቻለሁ ብዙ ጊዜ እና እሱ ነው አሁን ብዙ ሰዎች መማ አሁን ይሄን አንቺ ስነግርሽ ነገ ገደብ ማታልፊ እናት እንድትሆኝ ነው የምነግርሽ። ምን አይነት አማት ነው የምትሆኝ? የልጅ በልጅሽ ሚስት መከራ ነው የምትሆኝ? ችግር ነው የምትሆኝ? ደስታ ነው የምትሆኝ? ምን አይነት ነው የምትሆኝ? እኔ መጽሐፈ ሮት ላይ ያለች ኑኃሚንን አውጥቼ አስተምሬያለሁ። ኑኃሚን ውሳኔ ላይ ስህተት ትሰራለች፣ እግዚሃርን ብዙ አትሰማም፣ ግን ደግሞ አሪፍ አማት ናት። ምክንያቱም ሩትም ወርፋ መላቀቅ የማይፈልጉበት አማት፣ ምን አይነት አማት ማለት ምን አይነት ተፈጥሮ ነው ያላት? በዛ ልክ እኔ እቺ ቆንጆ ሩት የምትባል ሴት ሀገርሽ ሀገር ይሆናል፣ ህዝብሽ ህዝብ ይሆናል፣ አንቺ በሞትሽበት ቦታ አለው እስክትል አማት እንደሱ ይባላል ወይ ብዬ እኔ ያስተምር ያለሁ። ስለዚህ ምን አይነት አማቶች ናቸው ብዬ ሰዎችን ጠይቄያለሁ። የልጆቻችሁ ሚስቶች የሚወዷቸው ምን አይነት አማት ቢሆኑ ነው? ዛሬ የትኛው አማት ነው የሞተ ልጅ ያላት አማት የሞት ሚስትየው እንድታገባ የምትፈቅድ ምቀኛ እኮ ነው። በቃ ይሄ አሁን አሳዳ አስተዳደጋችን ነው፣ ምልሻ አስተዳደጋችን ልክ አይደለም። ምቀኝነት ይዘናል፣ ሁሉ ነገር ላይ ምቀኝነት። አሁን ባልና ሚስትም አብሮ ሲኖሩ የሚያወሩት ቴሌቪዥን ፈንድሻ እየበሉ እኔ በሞት ግን ታገባለምን? አሁን ይበባሉት ምቀኝነት ማለት ነው ገብተሽ ሲኒማችንን አይተሽ ከሆነ ሰውየ ሞቶ አግብቶ ምናምን የሆነች ቢጃማ የለበሰች ሴትዮ ትመጣለች በህልሙ ምን ታረግ ያለሽ አልጋ ይኔ ያለበት ትኑ ምቀኝነት ነገር አለው። ኦልሬዲ ሰው ከሞተ እኮ በቃ ባይብልም ለዚህ ነው የሚናገረው። እና ዞሮ ዞሮ ከታች ጀምሮ ሳይሰራ ከመጣ ትልቁ ነው ኬትም አይመጣ። ዛሬ የምታየው ሆነ ጸብራቅ ሁሉ የትናንትና ነው። አሁን ዛሬ ተግተሽ መስራት ያለብሽ፣ ሌላው ሰው አያገባሽ ራስሽ ላይ ነው መስራት ያለብሽ። ምን አይነት ሚስት ነው የምትሆኝ? ምን አይነት ሚስት ነው የምትሆኝ? ምን አይነት እናት ነው የምትሆኝ? ገባሽ? ምን አይነት እናት ልጅሽ ሲመጣ ምን አይነት አባቱን እንዴት ነው ትሪት የምታደርጊለት? ገባሽ? ከልጅሽ ጋር ዛሬ መጣላት ትጀምሪያለሽ ከፈለግሽ ሆድሽ ውስጥ ጽንስ ሲይዘሽ አባቱን ስትሰድቢበት ልጁ አባቱን እየሰደብሽበት ከአንቺ ጋር ያለውን ነገር እያበላሸሽ ነው ገና ሳይወጣ ማለት ነው። እግዚአብሔር ያሳየሽ። ትራውሞ ይጀምረዋል። አሁን ብዙ ሰው ሚስቴ ናት ብሎ ነው ቦክስ ቢጠ፣ ግን የልጁን እናት እየመታ እንደሆነ አያውቅም ከሚስቱ ጋር ብቻ አይደለም ግጭት እየፈጠረ ያለው ከልጁም ጋር አይ፣ ይሄ ረቂቅ ነው፣ ሚስጥር ነው። ይሄንን ሰው ቁጭ ብሎ መስማት አለበት። ዝም ብሎ አየር እየያዘ ወገበታች ብቻ እያሰበ እየዘለለ ገብቶ ፍዳ እየተበላ። እነሱ ናቸው አድገው አያት የሆኑት፣ እነሱ አድገው ነው አማት የሆኑት። ዛሬ ብዙ ሰዎች ለዚህ ነው። ባይብልም እኮ ተጠንቅቆ መጀመሪያ የፈጠረው እናትና አባት አይደለም ባልና ሚስት ነው። ዓለምን ፈጥሮ የሰራው ባልና ሚስት ነው። እናትና አባት አሁን መጡ ከእናትና ሲባል እኔ ቡቱ ነው ሹ ምናምን ምለው አይነት ሕፃንነት አይል። ባይብል የሰራው መጀመሪያ ባልና ሚስት ነው የፈጠረው። ከዛ በኋላ እናትና አባት እንደሚኖር ስለሚያውቅ ከዚህ በኋላ የሚኖሩ ትዳሮች ሁሉ በዚህ ማኑዋል ላይ የሚመሩት ብሎ እናትና አባት ይተዋል ብሎ ነው የጀመረው። ትዳር ውስጥ ገባ ያለው ካልክ ከእናትና አባት ትተዋለህ፣ ከሚስት ጋር ትጣበቃለህ፣ አንድ ስጋ ትሆናላችሁ፣ ራቆታችሁ ስለዚህ ሰው ወደ ጋብቻ ከመምጣቱ በፊት ባልና ሚስት ከመሆኑ በፊት ለምን አዳም ቤት አሁን ይሄ ምንም አይሰራም። አዳም እናት የለው። እኔ ጣልቃ ገብነት ናም ሲሉ ያናድደኛል። እንደው ጣልቃ ገብተው አይደለም፣ እኛ ነን ያስገባን። እኛ ከፍተን ካስገባን እኔ ቅርብ ቀን አንድ ጉዳይ ነበረኝ። የቤት አስቤዛ የምታደርገው ይሄ የባልየው ሚስት ነው ማይማች፣ ያው ለወንድሙ ሚስት ማለት ነው። አሁን ይሄንን የምንከላከለው ቢፎር ሜሬጅ አንዳንዱ ነገር ሰው ነው በቃ የኖረ ሰው ነው የምታገቢው። ገና አዲስ የነበረ የኖረ የነበረ ሰው ነው ምታገቢው። አንቺ ጋር መጥቶ ኑሮ አይጀምር። አሁን ይሄ ኑሮ የሚጀምረውን ሰውዬ መጀመሪያ መጥኖ መደቆስ ያሉት እኮ ይሄን ነው። ገብቶሻል። አይተሽ መቀበል የምትችው ከሆነ የማይቀየር ነገር መቀበል ትችያለሽ። የሚቀየረው በሂደት በጊዜ የሚቀየረው ለጊዜ ያሉትን ሁኔታዎች የምታገቢው ሰው ሰው ነው፣ እነግርሻለሁ። ወላጅ አለው ወድ ከፋም ለማም ለፍተው ያሳደጉት ሰዎች አሉ። የደከሙለት ሰዎች አሉ። ገንዘቤ ነው የሚሉ ሰዎች አሉ። ገብተሽ አንድ ኢትዮጵያ ውስጥ ደግሞ ብዙ ጊዜ ልጆች ሲያድጉ ከመጦር ጋራ ከመጦር ጋራ ከመረዳት ጋራ ለፍቼ ለፍቼ ምናም የሚሉ ሰዎች አሉ። እውነታቸው ነው። ስታስቢው ሰዎቹ እውቀታቸው ይሄ ነው። እኔማ እንዴ አርዳቹ አትበሉ ታዲያ አስብታቹ ኮል ሌላ ሰው ነው። ቆም ተሳደጉ በሚለው ነገር አለ። አንዳንዱ ለዚህ ነው ወንድም ካሽ ምናም ብላ ገና ደርሶላት ነው አንብቅ ነው ብሎ ደሞ ነው ሲያመጣ የሆነች ቀይ ልጅ ይዛው ሳታውቀው ቀጠላት ነው። ምን ነው ለምን ወንድም ጋሽ እንደጥቃታለች ወንድም ጋሽ ነው የትምህርት ቤት ምናም ክፍል ምትልውን ትፈልጋለው ምናም ምትሞላከከው ሌላ የማታውቀው ኢንፌሪሪቲ ውስጥ ይገባል። ከዛ ሳይ ሁለተኛ ይቆማል፣ ይሰቃያል። መረዳት አለብን ቢፎር ሜሪጅ ነው የሚልሽ። ይህንን ነው ሰው ይህንን ማድረግ ትችላለህ ወይ ብለን ብለ ነው እኛ ስናስተምር፣ ትተዋል ወይ ስለዚህ። ይችላል ትተያለሽ፣ ትጠብቃላችሁ። ሲደብራችሁ ብትወጡበት ዋና አይደለም። ተቀላቅ ያለ እስከ መጨረሻ ሬሳሽ ነው የሚወጣው። ኦ አዎ፣ ፈልገርሽ አፈልግ ፈልጋለሁ። እንግልቅ ቃል ኪዳን ማለት እሱ ነው ልሽ ጋብቻ ቃል ኪዳን። ቃል ኪዳን ማለት ደግሞ በሀዘን በደስታ በማግኘትም በማጣትም በከፍታ በዝቅታ በደስታ ጊዜ በሐዘንም ጊዜ በሕመም በጤንነት ጊዜ ላን ሊያይ ማለት ነው። ትንሽ ችግር ኮሽ ሲመጣ ሻንጣ ይዞ እየጎጠቱ ለመሮጥ አይደለም ቃል ኪዳን። አሁን በየሻይ ቤቱ ያለው ችግር ይሄ አይደል? የአበባ ፍላወር እንደዚህ ልብ ይሰሩና እየተንበረከኩ ዕቃ ዕቃ ይጫወታሉ። እንደዛ አድርገው ጥሩምባ ስንፍቶ አንዳንዱ እንትንም ሁሉ አድርጎ በአንድ አቁሞ እንዲህ አይነት ዕቃ ዕቃ በጣም ልብ። ከዛ ዋይኑ አለ ጫንሶላ አለ የሆነ ልብ ነገር፣ እሷን ፓርት ስናረጋት እድሜ ልክ የምንዋኘው ዋና መሆን አለበት። አለቀ። አውቀሽ ነው። አትሊስት እድሜ ልክ ለመዋኘት የሶስትም ይውቃል ይሁን የሳምንት ዋና መማር አለበት። ትቀዝፊያት አለሽ። ሲደብርሽ የምትወጭበት ዋና አይደለም። ሶልዬ ነቃ ገብተሻል። እኔ ተይብዬሻለሁ እገባለሁ ብለሽ ገብተሻል። አርፈሽ ቁጭ ነው። አለቀ። ይዙዬን ስሚት እያደረጉ ሚስት ሆኖ እናት ሆኖ መኖር ችግር አለ። ምንድን ነው የሚደረገው? ችግር ቀስ እያለን እየፈታን? ችግርን እየተለማመድ ነው እየተለማመድ ነው። አንዳንድ ችግር አይፈታ ትለማመጁ አለሽ ትለምጁ አለሽ። አንዳንድ ነገር እየለመድሽው የራስሽ እያረግሽው እየተቀበልሽው እንዳካልሽ። አዎ የነ የሌላው ናት መወሰን አትችልም። አሁን እንዳልኩሽ ነው። እኛ በጣም ብዙ ነገር እኮ ይቀረናል ሶልዬ። አሁን በጣም በጣም አሪፉ ሾርት ላይፍሽን ከተም ያረግልሽ ነገር ራስሽ ለመስራት መኪና ስትነጂ ላይሽ ጣልቃ ገብቶ ሰድቦሽ ይሄዳል። መብቱ ላይ ወረፋ ተጠብቂ ያለሽ በጣም ሙሉ ሰው ሁሉ ቀጥታ መጥቶ ፊት ገብቶ ልስተናገድ የሚል ሰው ያለው። ገና በጣም ወደ ሰውነት እኮ ገና አልመጣን። ወረፋ እየጠበቅሽ ጭንቅላትሽ ደፈጣጥጦ ሰው ያዛል፣ ትገረብያለሽ። አሁን እሱ ሰውዬ አባዬ ይሉታል ልጆቹ ቤት ውስጥ። እንደዚህ አይነት ገና መሰራት ያለበት ነገር አለ። አሁን ይህን በአንድ ጀንበር ተነስተን የምንቀይረው ቀይረው አይደለም። አሁን ምን ቀይረው እንዲህን ተቋም የሚቀላቀሉ ሰዎች በእውቀት እነዚህ ሰዎች ከቤት ውስጥ ነው የወጡት። አሳዳጊ አባት አላቸው፣ አሳዳጊ እናት አላቸው። በቃ ተሰርቶ ትክክልና ትክክል ያልሆነ ነገር በትክክል ሳይረዳ ይመጣ ሰው አለ። ኦልሬዲ ታች ተሰርቶ የመጣ ነገር ነው። አሁን ላይ የምታየው ነገር በሙሉ ታች የመጣ ነው። ተው ሲባል በእንቁላሌ በቀጣሽኝ እንዳይባል ማለት ነው። ከታች ጀምሮ ከተለቀቀ ሰው ልክ ነው የሚመስለው። አሁን ልክና ልክ ያልሆነ ነገር እንደገና ለመስራት ትልቁ ነው። ዝም ብሎ ልክ አይደለም ተብሎ ያላደገ ሰው ልክ አይደለም ስትዩ በሳጨ ድሮ ምን ይባላል? ምስልሽ ሲታይ ይሄ አሳዳጊ ይበደለው ነው አሳዳጊ ሲበድልሽ ነው እንደሱ። አሁን ሰዎቹን ልታዝኝላቸው እንጂ ልታዝኝባቸው አይገባ። እነዚህ ሰዎች ተበድለው፣ ያልተሰጣው ሰው ሊሰጥ አይችልም። ለዚህ ነው እኔ ሁል ጊዜ ይላለሁ አምስት ልጆች አዋጣለሁ ለሀገሬ። አንቺ ስም ታዋጫለሽ ነው። እኔ በተቻለ መጠን መስዋዕት ወኝ ራሴን ገዝቼ ስጋዬን በጥርሴ ነክሼ መከፈል ያለበትን ዋጋ ከፍዬ የምናገረው ና የምኖረው ሳይጣረስ በተቻለ መጠን ሞዴል ሆኜ ለልጆቼ አሻራዬን አስቀምጣል እነሱ ልጆች ወጥተው እንዲቀጥሉ ማለት ነው። ዛሬ የምትዩ ነገር በሙሉ የዚህ የነዋሪዎቹ ችግር አይደለም። አሁን ሙሉ ጫርጋ ስትሳደብ ካየሻት የሆኑ ሴትዮ ናቸው የሰደቡሽ። አትጠራጠር፣ የሉም ሞተው ሊሆን ይችላል። ሴትዮ የሆነ ሰውዬ ነው እዚጋ። አሁን ነገር ሲያረግ ካየሽው ሰውዬው አለ፣ የሆነ ሰውዬ አለ። ሞቷል እኮ ሰውዬው በግድ የለሽነት ያቦኩ ሰዎች የጋገሩልን ዳቦ ነው እየተቆረሰ ያለው እኔ ይህን ነው እያልኩ ያለሁት አሁን የምታየው ነገር በሙሉ የትናንትና ነጸብራቅ ውጤት ነው ውጤቱ ከደበረን መቀየር የምንችለው እውቀት አለ ማስተካከል ያለብን ነገር አሁን ይህን እያወራን ማለት ነው የእኛ ልጆች ከዚህ ውጭ ሊሆኑ አይችሉ ካልተጠነቀቅን መስራት ያለብሽን ካልሰራሽ አሁን ብዙ ሰው ስላወራ ስለተናገረው ምናምን ልጁን በጣም ብዙ ሰዎች ብዙ አስተምረዋቸው ብዙ ነግረዋቸው ኢንተርናሽናል ስኩል ወስደዋቸው የመንፈሳዊ ትምህርት ቤት ወስደዋቸው አስተምረዋቸው ሰዎቹ በህይወታቸው አፍርሰውባቸው ግራ የገባቸው ሰዎች አሉ። ከእውቀቱም ከህይወቱም ሳይሆኑ መካከል ላይ ያስተማርሽው ነገር የሚሰራው በህይወትሽ። ስለዚህ የአንዳንዷ ነገር የምናረጋት ነገር ነገ ውጤቱ እንደሚመጣ ማውቃል። ለዚህ ነው ባይብል አትሳቱ እግዚአብሔር አይዘበትበትም ሰው የዘራውን ያን ስንዴ ዘርተሽ ዳጉሳ አጠብቂ። ዳጉሳ ዘርተሽ ደግሞ ስንዴ እንዳጠብቂ። አሁን በግዴለሽነት ያን ቦጫረቅሹ ቤት ነገ አሪፍ ቤት ይሆናል ብለሽ እንዳጠብቂ። በግዴለሽነት ልጅን እየጣሉ መሄድ ነገ አሪፍ ልጅ ባለቤት አያደርግሽም። ወይ ጣቢያ ወይ አኪም ቤት በር ላይ የምትጠብቂው ልጅ ነው፣ ፔርሙዝ ይዘሽ የምትከቢው ልጅ ይሆናል፣ ወይ ስንቅ ይዘሽ ጣቢያ የምትፈልጊው ልጅ ይሆናል።

አለቀ ይሄ ምናምን የተዘበራረቀውን ብናወራው ይሄም ቤት አያስተካክለው። ይሄ ቤት የምታዩ ከተማው ላይ ሀገሩ ምናምን የምታዩ በሙሉ የቤት ነጸብራቅ። አሁን ኮራፕሽኑን ብታይ፣ በየቢሮ ያለው ችግር ብታይ፣ ሀገሩ ላይ የምታየው ችግር በሙሉ ከቤት ውስጥ ነው የሚወጣ። ለዚህ ነው ፕሊስ ተመለስ ወደ ቤት እያልኩ ያለሁት። እቤቱ ጋር የተበላሸን ምንጩ ጋር የደፈረሰ ወንዝ ትልቁ ወንዝ ጋር እንዲጠራ ይችል አለቀ። በቃ ስለዚህ ከቤት ምን ይዞ ነው ልጅ የሚወጣው ብሎ መጠየቅ ጥሩ ነው። ምንድን ያስተማርኩት ምንድን የነገርኩት? አንደኛ መጸለይ ያለብኝ ለልጆቼ፣ ሁለተኛ መኖር አለብኝ ማሳየት አለብኝ ማስተማር አለብኝ። ማድረግ ያለብኝን አድርጌ ነው ማሳደግ ያለብኝ። በግዴለሽነት ጥለሹ ከተውሽ። አንዳንድ ሰው መስራት ግዴታ ነው ሲባል አልሰራም ይላል። ለምንድን ነው እንደሱ የሚለው? አለመስራት ምንም ችግር የሚያመጣ ስለማይመስለው የቀረበት ትርፍ ስለሚመስለው፣ በመስራቱ የሚያገኘውን ጥቅም የሚያጣ ብቻ ስለሚመስለው ነው የማይሰራው። ግን የሚያሳዝነው ነገር አለመስራት የማትፈልጊውን ውጤት ባለቤት ነው የሚያደርግሽ። በሰነፉ እርሻ ያለፍኩኝ ደጁን ሳማ ሞልቶት ነበር ይላል ሰነፉ፣ ሰውዬ ሳማውን ተክሎት አይደለም፣ አረሙን ተክሎት አይደለም። ባለመስራት የሚያድግልሽ ስሙን የማታውቂው አረም ግብሽ ይበቅላል። አለመስራት ጥቅም ብቻ አይደለም የሚያሳጣ፣ የማንፈልገው ውጤት እንዲበቅል ያደረግ። ስለዚህ ወላጆች የሚሰሙን ከሆነ መስራት ግድ ነው። አለመስራት መብት አይደለም፣ ግዴታ ነው መስራት። መስራት የሚሰጠንን ጥቅም ብቻ አይደለም የሚያሳጣን፣ የማንፈልገው ውጤት። ዛሬ ደም እንባ የሚያለቅሱ እናቶችና አባቶች ተፈጥረዋል። ሴቶች ልጆቻቸው ሴት ጮኛ ይዘውባቸው መጡ፣ ወንዶች ልጆቻቸው ወንድ ጮኛ ይዘውባቸው መጡ። ከባባር ልምምድ ውስጥ ገብተው በምንም አታውጩ፣ በምክር አታውጩ፣ በዱላ አታውጩ፣ በጸሎት አታውጩ፣ በጸበል አታውጩ። በቃ ገብተውበታል። በፈቃዳቸው ገብተውበት ዘፍቀው እዛ ውስጥ በጣም የደነገጡ ብዙ ወላጆች አሉ። አሁን ያለው ጄኔሬሽን በተለይ ትንንሽ የሕፃናት ልጆች ያሉት እንዳንቺ ሙሽራ የሆነ ገና እያሰማ ያለ እየጋገረ ያለ ነገን ሲያስበው መስራት ግድን ከዚህ ነው የሚጀምረው። ልጅ ሲወለድ አይደለም ጸሎት የምትማሪ። ልጅ ሲወለድ አይደለም መንፈሳዊ መሆን ያለበሽ። መንፈሳዊ ሆነሽ ጠብቂው፣ ስርዓት ይዘሽ ጠብቂው፣ ሰላም ፈጥረሽ ጠብቂው፣ አየሩን አስተካክለሽ ጠብቂው። የግድሽን ትጨርቅና ዳይፐር ብቻ ልብልጁ የሚያስፈልገው ልጅ ሽንት ጨርቅ በዳይፐር ብቻ ለሚያድገው በተሰራ አትሞስፌር ውስጥ ማደግ አለበት። ሲመጣ የሚሳሳሙ እናትና አባት እንዲኖረው። ስለዚህ እዚህ ጋር ተግተሽ ከሰራሽ ተግተሽ ከሰራሽ ነገ ልጅሽ ሲመጣ ነፍስ ሲያውቅ አይኑን ሲከፍት የሚሳሳሙ እናትና አባት ያለው ልጅ ይሆናል እንጂ ሪሞት የሚወራወሩ እናትና አባት ያሉበት ቤት ልጅ እንዳይመጣ ከወዲሁ ነው ተገርቶ ሰው መግባት ያለበት። ለዚህ ነው በጣም ኃላፊነት የሚፈልግ እኔ ገብቶኝ አይደለም ያገባሁት፣ አግብቼ እኔ ገባኝ። አግብቼ ከገባኝ በኋላ ይሄን ጉዳይ ሰው ገብቶት መግባት አለበት ብዬ ነው ምናምን። በጣም ታፍ ነው፣ ትልቅ ሪስፖንሲቢሊቲ ነው። ይህንን ጉዳይ እንደ ቀልድ አይቶት ሰው ዝም ብሎ ኢሞሽናሊ ብቻ አታች ስለሆነ የሆነ ወንድና ሴት ምናምን ብቻ አይነት መሀል ላይ ያለውን ነገር ብቻ አስቦ መግባት በጣም ብዙ ዋጋ ያስከፍላል። ራስንም ዋጋ ያስከፍላል ሌላውንም ሰው